የልብስ ስፌት ቢዝነስ። ይህንን ቢዝነስ ለመክፈት ከፍተኛ የሆነ ባጀት የሚጠይቅ የሚመስላችሁ ሰዎች አላችሁ። በፍጹም እንደዛ አይደለም። በአነስተኛ ካፒታል ተነስታችሁ ከልብስ ስፌት ቢዝነስ ተነስታችሁ እስከ ጋርመንት ድረስ ከፍታችሁ ልብሶችን ማከፋፈል የምትችሉበትን እጅግ አስገራሚ፣ አዋጭ እና አትራፊ የሆነ የልብስ ስፌት ቢዝነስን ዛሬ እንመለከታለን። እስከ መጨረሻው ድረስ ከእኔ ጋር አብራችሁን ከቆያችሁ የልብስ ስፌት ቢዝነስ ምን ይመስላል? የልብስ ስፌት ቢዝነስ ለመክፈት ምን ያክል የመነሻ ካፒታል ያስፈልጋቸዋል? እንዲሁም ደግሞ የልብስ ስፌት ቢዝነስ ስንከፍት ምን ምን አይነት ግብአቶችንና እቃዎችን እንጠቀማለን? እቃዎችንና ግብአቶችን በማከፋፈያና በቅናሽ ዋጋ የምናገኘው ከየት ነው? የከፈትነው የልብስ ስፌት ቢዝነስ ከስተመር እንድናገኝ የተሻለ እንዲሆን፣ እንዲሁም ደግሞ ትርፋማ እንዲሆን ምን አይነት የአሰራር ሲስተሞችን መጠቀም አለብን? የሚሉትን ዛሬ በማስረጃ ፍንተው አድርገን የምንመለከት ይሆናል። እስከ መጨረሻው ድረስ ከኔ ጋር አብራችሁኝ እንድትቆዩ እየጋበዝኳችሁ የምትመለከቱበትን የሶሻል ሚዲያ ፕላትፎርም ዩቱብ ላይ ካላችሁ ሰብስክራይብ፣ ቲክቶክ ላይ ካላችሁ ደግሞ ፎሎው፣ ላይክ፣ ሼር ያደረጋችሁ ተከተሉኝ። እንቀጥል። ክቡራን እና ክቡራን የተከበራችሁ ተመልካቾች ዛሬ የምንመለከተው የልብስ ስፌት ቢዝነስ ነው። በርካቶቻችሁ ሌሎች ሲሰሩት ትመለከታላችሁ፣ ወይም ደግሞ የተለያዩ ልብሶችን ሰቅለው ስትመለከቱ፣ የተለያዩ ጣቃዎችን ሲንጀር ስትመለከቱ፣ ከፍተኛ የሆነ ገንዘብ ወይም ባጀት የሚጠይቅ የሚመስላችሁ ሰዎች አላችሁ ዛሬ አነስተኛ መሆኑን እንዴ እንደዚህም ይቻላል እንዴ እስከምትሉ ደረጃ ድረስ ያለውን በደንብ አድርጌ ልነግራችሁ ስለሆነ ሰከተሉኝ፣ ቪዲዮውን ላይክ አድርጉትና ጀምሩ። እንደተለመደው መጀመሪያ የምንመለከተው ያዋጣል አያዋጣም የሚለው ነው። በርካታ ሰዎች ቢዝነስ መክፈት ይፈልጉና ይሄ ቢዝነስ ያዋጣል እንዴ ይላሉ። ለምን እንደሆነ አላቅም። የትኛውም ስራ ዝቅ ብላችሁ ከሰራችሁ በደንብ ዛሬ እንደምነግራችሁ ቢዝነስ ፕላኑን በደንብ ሰርታችሁት ኮስት ብሬክዳውኑን መሬት ላይ አስቀምጣችሁ በደንብ አድርጋችሁ አውቃችሁት ከሰራችሁ እቃዎችን በቀጥታ ከማከፋፈያ ካመጣችሁ ሌሎች የሚሰሩበትን ሲስተምና ሚስጥር ካወቃችሁት እጅግ በጣም ትረፋማና አዋጪ ትሆኑበታላችሁ። ዛሬ የምንመለከተው የመነሻ ካፒታል ምን ያክል ያስፈልገዋል የሚለውን ወደኋላ የምንመለከት ይሆናል። የመጀመሪያ ግን ምን ምን ያስፈልጋል የሚሉትን እንቀጥልላችሁ። ምንምን ያስፈልጋል የሚለውን ሳቀርብላችሁ እቃዎችን ብቻ አይደለም፣ እያንዳንዳቸው በአሁኑ ሰዓት ላይ ኢትዮጵያ ላይ አሁናዊ ዋጋቸው ስንት ነው የሚሉትንም በዛው እንመለከታለን። እያንዳንዱ ማስታወሻና እስክሪብቶ ይዛችሁ በዚህ ቢዝነስ ላይ መሰማራት የምትፈልጉ ከሆነ ጻፏቸው። ግድ የላችሁም፣ የተሰማችሁ ነገር ካለ ኮሜንት ቦታ ላይ አስቀምጡልኝ። እንግዲህ የልብስ ስፌት ማሽን የሚባለው ቅድሚያ ይመጣል። የልብስ ስፌት ቢዝነስ ለመጀመር የልብስ ስፌት ማሽን አርባ ሺህ ብር ይሸጣል። በአሁኑ ሰዓት ላይ አርባ ሺህ ብር ነው የሚሸጠው። ብራንዳቸው ሊለያይ ይችላል። መርካቶ የልብስ ስፌት መግዛት ከፈለጋችሁ መርካቶ ሄዳችሁ በአርባ ሺህ ብር በአሁኑ ሰዓት ላይ ትገዙታላችሁ። 35 ሺህ ብርም 30 ሺህ ብርም የሚሸጥ አለ። ግን በአሁኑ ሰዓት ላይ አርባ ሺህ ብር የሚሸጥ የልብስ ስፌት ማሽን አለ። ያዙ ሁለተኛን ቀጥል ኦቨርሉክ የሚባል አለ የልብስ ስፌት ማሽን ወይም የልብስ ስፌት ቢዝነስ ስለሆነ እየከፈትን ያለ ነው ይሄኛው ቢኖራቸው ይመከራል የተሻለ ነገር ለመስራት ኦቨርሉክ የሚባለው በአሁኑ ሰዓት ላይ 50 ሺህ ብር ይሸጣል የኢትዮጵያን 50 ሺህ ብር ይሸጣል የመቁረጫ ጠረጴዛ ወይም ደግሞ የጨርቅ መቁረጫ የሚባል አለ ሁለቱንም ልንገራችሁ የመጀመሪያ የጨርቅ መቁረጫ የሚባል አለ ጨርቁን እንዲቆርጥላችሁ የምታደርጉት በአሁኑ ሰዓት ላይ ሀያ ሺህ ብር ይሸጣል የጨርቅ መቁረጫ ማሽን የሚባል አለ ሶስት ነገሮችን ነግሬያችኋለሁ ክቡራና ክቡራ ከዛ በኋላ ከውዬ ያስፈልጋችኋል ምክንያቱም የልብስ ስፌት ስለሆነ የምትሰሩት የተለያዩ ዲዛይኖችን ከሰፋችሁ በኋላ የምትተኩሱበት ካውያ በአሁኑ ሰዓት ላይ ከ2500 ብር ጀምሮ እስከ 6000 ብር ካውያዎች ይሸጣሉ። ግን 6000 ብር የሚሸጠውን ብትገዙት ይመከራል የተከበራችሁ እና የተወደዳችሁ ተመልካቾች። ስለዚህ ካውያ 6000 ብር። ከዛ በኋላ ጠረጴዛ መቁረጫ ያስፈልጋችኋል። ቴብል ፊት ለፊት አድርጋችሁ የምትጠቀሙበት ወይም ደግሞ የተለያዩ ነገሮችን የምትሰሩበት ለጥ አድርጋችሁ እንዲያመቻችሁ አድርጋችሁ የምትሰሩበት ጠረጴዛ ያስፈልጋቸዋል። ይህን ጠረጴዛ እስከ አስር ሺህ ብር ድረስ ኮስት አድርጋችሁ ማሰራት ትችላላችሁ። ራሳችሁም ደግሞ ከፈለጋችሁ ይህንን የጠረጴዛ የልብስ መቁረጫውን ጠረጴዛ በኤሚዴፍም ትንሽ ቀለል ባለመልኩም ማሰራት ትችላላችሁ፣ ይቻላል። ከዛ በኋላ ቤት ኪራይ የሚባል ነገር አለ፣ ክቡራና ክቡራን ተመልካቾች። ቤት ኪራይ ቤት ኪራይ እስከ ስንት እንከራያለን ልትሉ ትችላላችሁ። ቤት ኪራይ እንደየሁኔታው ቤት ኪራይ ትከራያላችሁ ያላችሁ እኔ ያዝኩላችሁ ኢስቲሜትድ የልብስ ስፌት ለመስራት አነስ ያለ ከሆነ፣ በነገራችን ላይ አነስ ያለ ከሆነ የምትከፍቱት አሁን ባልኳችሁ ዋጋ ከሆነ እስከ 10000 ብር ድረስ ብትከራዩ ታሪፍ ነው። 15000 ብርም ግድ የለም ተከራዩ፣ ያዋጣል። እስከ 20000 ብርም ድረስ የልብስ ስፌት ቢዝነስ ለመጀመር ያዋጣቸዋል። ስለዚህ 20 ሺህ ብር እላቸዋለሁ። የሁለት ወር ብዙ ጊዜ ቤት ክራይ ስትከራዩ የሶስት ወር የአራት ወር የሚል ሰው አለ። ግን እንደ መንግስት አሰራራውን ከሁለት ወር በላይ መቀበል አይቻልም የሚባል ነገር ስላለ የሁለት ወር 40 ሺህ ብር አካባቢ ብታዘጋጁ፣ አጠቃላይ ኮስት ብሬክ ዳውኑ የልብስ ስፌት ቢዝነስ ለመክፈት እነዚህ ናቸው እቃዎች የሚያስፈልጉት። ሌላ ምን ያስፈልጋል ልትሉ ትችላላችሁ። ከዛ በተረፈ ከኋላ የተለያዩ ጨርቆችን የምትገዙበት አለ። ጨርቆች ጨርቅ ማለት የጣቃ ጨርቆችን ወይም ደግሞ ለልብስ ስፌት ቢዝነስ የሚጠቅማ ሲሆናችሁም ልብሶች የሚሰሩበትን ጣቃ ልብስ የምትገዙበት አለ። መርካቶ ሄዳችሁ ለሱ አጠቃላይ ማለት ነው እስከ 60 ሺህ ብር ድረስ ይጀላችኋለሁ። 60 ሺህ ብር እንደየተዛዙ ኔክስት ትቀጥላላችሁ እያደጋችሁ። ግን 60 ሺህ ብር ለጨርቁ የሚሆን ትገዛላችሁ ማለት ነው። ክቡራና ክቡራን ተመልካቾቼ አጠቃላይ ወጪው 144ና። ሶሪ 134 እና አሁን የጨመርኩላችሁ የጣቃ ልብስ መግዣ 60 ሺህ ብር ሲጨመርበት ወደ 194 ትንሽ ሰፋ አድርጌው 200 ሺህ ብር የመነሻ ካፒታል ይዛችሁ የልብስ ስፌት ቢዝነስ መክፈት ትችላላችሁ። ከዚህ ውጪ ሰዎች የሚያወሩት ነገር ካለ ትርፍ ነገር፣ ሪዘርቭ ነገር ገዝታችሁ የምትጨምሩት ነገር ካለ ትችላላችሁ። የተከበራችሁና የተወደዳችሁ ድ ተመልካቾቼ ስለ ልብስ ስፌት ቢዝነስ ይህን ያክል ካልኳችሁ ስለ ጋርመንት ደግሞ የተወሰነ ሃይላይት ልንገራችሁ። እስካሁን የነገርኳችሁን የተለያዩ ማሽኖችንና እቃዎችን ይዛችሁ የልብስ ስፌት ቢዝነስን ከጀመራችሁ ያው ጋርመንት ማለት ነው በአጭሩ ምክንያቱም እነዚህን ሁሉ እቃዎች ይዛችሁ መቼም የተቀደደ ልብስ ወይም ደግሞ የሚስተካከል ልብስ ብቻ ለመስራት አይደለም ይህንን የልብስ ስፌት ቢዝነስ የጀመራችሁት። ይልቁንስ የተለያዩ ዲዛይኖችንና የተለያዩ ፋሽኖችን ተከትላችሁ የተለያዩ አልባሳቶችን እየሰፋችሁ ለህብረተሰቡ ማውጣት፣ ለተለያዩ ሱቆች መሸጥ፣ ማስረከብ የሚለው የስራ ሂደት ወይም ደግሞ ሲስተም እስከሆነ ድረስ ጋርመንትን ይህንን ነው የሚሰራው። የጋርመንት ስራ ለየት የሚያደርገው ምንድን ነው? ምናልባት ማሽኖች ልትጨምሩ ትችላላችሁ በብዛት ልትሰሩ ትችላላችሁ። ወይም ደግሞ እናንተ ጋር ተመቶ የሚታጣ ነገር አይኖርም። ወይም ደግሞ በርካታ ሱቆችና በርካታ ሰዎች በቅናሽ ዋጋ እንድታስረክቧቸው ወደ እናንተ ይመጣሉ። ምናልባትም ሱቅ ከመክፈት ባሻገር እናንተ እራሳችሁ አስረካቢ ሆናችሁ ሰፋ ያለ ወርክሾፕ ወይም ደግሞ ሰፋ ያለ መጋዘን ይዛችሁ መስራት የምትችሉበት ራሱን የቻለ ሲስተም ነው ጋርመንት ማለት። ስለዚህ ጋርመንትም ለመስራት እያንዳንዳቸው የልብስ ስፌት ማሽን፣ ኦቨር ሉክ፣ የጨርቅ መቁረጫ ጠረጴዛ ካውያ መሰል ነገሮችን ይዘው ነው እዚህ ቢዝነስ ላይ መግባት የሚችሉት። ስለዚህ የልብስ ስፌት ማሽኑ ወደ ጋርመንት ሲቀየር ሁለት ሶስት ይሆናል። ከዛም እየቀጠለ ኦቨርሉክም ምናምን እየጨመራችሁ ትሄዱና ራሱን የቻለ የሰራተኞቻችሁን ቁጥር ጨመር አድርጋችሁ ወደ ጋርመንት ትቀይሩታላችሁ ማለት ነው። ግን ቅድም የጠቀስኩላችሁም ራሱ በአነስተኛ በ200 ሺህ ብር የጀመራችሁትም ራሱ ቢዝነስ ራሱ ጋርመንት ነው፣ ምክንያቱም ጋርመንትም ልብስ ሰርቶ ያስረክባል እናንተም ደግሞ ልብስ ሰርታችሁ ታስረክባላችሁ ማለት ነው። ምንጩ ሲስተሙ ይህንኛው ነው። ይህንን እንዴት ተናቸው? እነማን ናቸው የሚያስረክቡን? የሚሉት ነገር ማንም ይረከባቸዋል። እናንተ በዲስካውንት በቅናሽ አሪፍ አሪፍ ልብሶችን ፋሽን የሆኑ ልብሶችን ሰፍታችሁ አምጡ እንጂ ማንም የማይቀበላችሁ ሰው የለም። በየልብስ ስፌቱ ብታናገሯቸው ማንም ሰው ይረከባቸዋል። በሶሻል ሚዲያ ላይ ብትጠቀሙ ማንም ሰው ኮንታክት ያደርጋቸዋል። በቀላሉ ማግኘት ይችላል። በደርዘን ነው የምትሸጡት፣ በብዛት ነው የምትሸጡት። ስለዚህ የልብስ ስፌት ቢዝነስ ይህን ነው የሚጨርሰው። ነዳጅ የለም የሚጠበቅባችሁ። ሌላ የተለየ ትልቅ ተአምራዊ ወይም ደግሞ ምህታታዊ የሆነ የገንዘብ ካፒታል አያስፈልገውም። ዋናውና ዋና የልብስ ስፌት ማሽኑ ወይም ደግሞ እውቀቱን ይዛችሁ መግባት ነው። ከዛ በመጨረሻ የምነግራችሁ እውቀቱ እንዴት እናገኝ የምትሉ ሰዎች ልትኖር ትችላላችሁ። ምናልባት አምስት ሺህ ብርም አስር ሺህ ብርም አስራ አምስት ሺህ ብርም አስከፍለው በየሶሻል ሚዲያው ፖስት ያደርጋሉ የምትመለከቷቸው። ቀጥታ ስማቸው ባይኖረኝም በየሶሻል ሚዲያው ላይ የልብስ ስፌት ስልጠና የሚሰጡ አሉ። በጣም ብዙ ናቸው። በጣም ብዙ ትምህርት ቤት አለ፣ አዲስ አበባ አለ፣ ደሴ ያለ፣ ባህር ዳር አለ፣ የማውቀው መቀሌ ያለ፣ ኦሮሚያ ክልል ላይ ወደ ጅማ ውስጥ አለ የልብስ ስፌት ማሰልጠኛ የሚሰጡ ወይም ደግሞ የልብስ ስፌት ስልጠና የሚሰጡ ሰዎች አሉ። ከዛ በተረፈ ደግሞ እነዚህ የልብስ ስፌት ላይ የሚሰሩ ሰዎችን በየሰፈራችሁ በየአካባቢያቸው ካሉ እነሱ ሰዎች ጋር ጠጋ ብላችሁ ልምዱን መውሰድ ትችላላችሁ። በጣም ብዙ ሰዎች ከልምድ አንጻር ከተለያየ ነገር አንጻር ጎበዝ ሆነው በዚህ ስራ ላይ የተሰማሩ ሰዎች አይሉ። ሌላ ሚስጥር የለው። ሶሻል ሚዲያን ተጠቀሙ። ስራችሁን ከፍ ለማድረግ ሶሻል ሚዲያን ተጠቀሙ። ከስተመር ያዙ። አሪፍ አሪፍ ወቅታዊ የሆኑ ፋሽን ያመጣቸውን ዲዛይኖችን አልባሳቶችን ስፉ። የትኛውንም ስራ ሳትንቁ በየሰፈሩ የሚጠበቡ ሱፎች ሊኖሩ ይችላሉ። የሚሰፉ ሱፎች ሊኖሩ ይችላሉ። የተለያዩ ሴት አልባሳቶች ሊኖሩ ይችላሉ። አሁን በነገራችን ላይ እንዳለ ኢትዮጵያ ውስጥ ላይ በአሁኑ ሰዓት ላይ ማለት ይቻላል አብዛኛው የምንለብሳቸው ልብሶች የጋርመንት ልብሶች ናቸው። ጋርመንት ማለት በነገራችን ላይ አዲስ ልብስ ነው። ምንም የሰው አስተሳሰብ አሁን እየተቀየረ ነው። በነገራችን ላይ ሱቅ ላይ ተሰቅለው የጋርመንት ልብስና እንዲሁም ደግሞ ከውጭ የመጣ ልብስ ላይ በጣም ዲቴል በጣም የልብስ አዋቂ ካልሆነ በስተቀር የሚያውቅ ሰው የለም። ምክንያቱም ለየት የሚያደርጋቸው የለም። በራሱ ጠየቃ ይሰሩታል። ስፌት ላይ ነበረ ችግራቸው። በአሁኑ ሰዓት ላይ ስፌታቸው እጅግ አስገራሚ ምርጥ የሆነ ስፌት ስለሚሰፉ እዚሁ ኢትዮጵያ ውስጥ ላይ ጎበዝ ከሆናችሁ እናንተ መዛ ይቻላል። ሴቶች በተለይ ይህንን ስራ ስሩት፣ አብራችሁ በተጨማሪ እንዴት አድርገን እናሳምር፣ እንዴት አድርገን እንስራ የልብስ ስፌት ቢዝነሱ ውስጥ ተከፍቶ አንድም የመሸጥ ልብሶችን ሰፍታችሁ ባሻንጉሊት እያለበሳችሁ መሸጥ ራሳችሁ ማስረከብ የሚባል ነገር አለ። ለተለያዩ በዓላቶች፣ ባህሎች ለተለያዩ አይነት ፕሮግራሞች ልብስ እንዲያዟችሁ ከስተመሮች መያዝ፣ ለተለያዩ ሴሬሞኒዎች የተለያዩ አልባሳቶችን በብዛት የመስራት ስራ ቢዝነሱ ይመጣላቸዋል። ፕሮሞት ማድረግ ወደ ውጭ ሀገር ድረስ ኮንታክት አድርጋችሁ ልብሶችን ከዚህ ወደ ውጭ ሀገር ኤክስፖርት የማድረግ ስራ መስራት ትችላላችሁ። ምክንያቱም ዋናው ልብሱ ነው። ውጭ ሀገር ላይ በቀላሉ የማያገኙ ሰዎች አሉ። የኛ ኢትዮጵያውያን የሆኑ ፈረንጆችን ጭምር ራሱ ልብሶችን ከዚህ ከኢትዮጵያ ውስጥ ላይ ወደ ውጭ እየወሰዱ የሚጠቀሙ ሰዎች አሉ፣ የሚገዙ ሰዎች አሉ፣ የሚሸጡ ሰዎች አሉ። ስለዚህ ሱም ኮንታክት መፍጠር ትችላላችሁ። በቀላሉ ሶሻል ሚዲያን ተጠቀሙ። ዘመኑ የሶሻል ሚዲያ ነው፣ የቴክኖሎጂ ነው፣ የሳይንስ ነው። ሁልጊዜ እንደምናገረው እንደዚህ አድርጋችሁ መጠቀም ትችላላችሁ። የዛሬው የልብስ ስፌት ቢዝነስ ከትንሽዬ ከሁለት መቶ ሺህ ብር ተነስተን ከፍ እያልን እስከ ጋርመንት መክፈት ደረጃ ድረስ ያለውን የቢዝነስ ሀሳብ ይህን የነገርኳችሁ፣ ልብ በሉ ግድ የላችሁም። ሁሉም ስራ አዋጭ ነው። ስደት ላይ ያላችሁም ሆኑ አገርም ውስጥ ያላችሁ ሰዎች ቁጭ ብላችሁ ከምታጨበጭቡ፣ ቁጭ ብላችሁ ከምትፈዙ ቢዝነስ ላይ ተሰማሩ። አትከስሩ። ራሳችሁ ላይ ድከሙ፣ ራሳችሁ ላይ ልፉ። ክሰሩ ግድ የላችሁም። እንድትከስሩ አይደለም እየነገርኳቸው ያለሁት በዋናችሁም ብትወጡ ነገ የተሻለ ቦታ ትደርሱበታላችሁና የዛሬ ቢዝነስ ሀሳብ ይህን ይመስል ነበረ። ነገም ከነገ ወዳም በተከታታይ ሌሎች በርካታ የቢዝነስ ሀሳቦችን ወደ እናንተ ለማቅረብ ተዘጋጅቻለሁ። ተከበራችሁና፣ የተወዳጅ ተመልካቾች እንዲቀድምላችሁ አስቸኳይ የሆነ የቢዝነስ ሀሳብ አለ፣ ኮሚኒት ቦታ ላይ ከታች አስቀምጡልኝ። ስለሱ ቢዝነስ አጠቃላይ ፖስት ብሬክ ዳውኑና ሚኒ ይመስላል። እስከናንተ በደንብ እንዲገባችሁ አድርጌ በማቅረብ እታወቃለሁ። ኔክስትም አቀርብላችኋለሁ። ለዛሬ ይህንን ይመስል ነበረ ወዲያላችሁበት የአለም ዳርቻ ሰላማችሁ